ሰላም እንዴት ናችሁልኝ የቻናሌ ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ለ2017 ለሚኒስትሪ የሚያዘጋጇቸው ጥያቄዎች ይዤላችሁ ቀርቤያለሁኝ። ለቻናሌ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። ስለዚህ በዛሬ ቪዲዮአችን ሰላሳ ጥያቄዎች አዘጋጅቼላችኋለሁ። እነዚህ ጥያቄዎች በደንብ አድርጋችሁ ከሰራችሁ እና በእነዚህ ጥያቄ መሰረት መጽሐፋችሁ ከከለሳችሁ ሚኒስትሪ በጨራሽ አይከብዳችሁ ማለት ነው። ምክንያቱም እኔ እነዚህን ጥያቄዎች ታዘጋጅላችሁ የሁለቱ ዓመት ማለትም የ2015ና የ2016 ጥያቄዎች በደንብ አድርጌ ከገመገምኩኝ በኋላ ስለሆነ እናንተ እዚህ ጥያቄዎች መሰረት መጽፋችሁ የምትከልሱ ከሆነና በደንብ አድርጋችሁ ከሰራችሁ ሚኒስትሪ የማደፍኑበት ምክንያት አይኖርም ማለት ነው። በጥያቄዎቹ ላይ ያልገባችሁ ነገር ካለ ወይም ደግሞ ግር ያላችሁ ነገር ካለ ኮሜንት ጻፉልኝ፣ ተጨማሪ ቪዲዮ ሰራላችኋለሁኝ። ስለዚህ ለዛሬ የምናደርገው ምንድን ነው? እኔ ጥያቄዎቹ አነብላችኋለሁ እናንተ ረጋ ብላችሁ ጥያቄዎች ትሰራላችሁ ማለት ነው። መጽሐፋችሁ እያገላበጣችሁ ትሰራላችሁ። እንደዚህም ደግሞ በእነዚህ ጥያቄ መሰረት መጽሐፋችሁ ትከልሳላችሁ ማለት ነው። እኔ ከሁለት ቀን አሊያም ደግሞ ከሶስት ቀን በኋላ መልሶቻችሁ መለሳለሁኝ ያኔ አብረን የምንሰራ ይሆናል ማለት ነው። አሁን ወደ ቪዲዮ ነግባ። እሺ፣ የመጀመሪያው ጥያቄ ጥያቄ ቁጥር አንድ ከሚከተሉት ቁጥሮች መካከል ተጋማሽ የሆነው የትኛው ነው? ከሚከተሉት ቁጥሮች መካከል ተጋማሽ የሆነው የትኛው ነው? ወይም ደግሞ የቱ ነው? ሀ 2461 ለ 826 ሀመርዋ 9903 መ 575 ከሚከተሉት ቁጥሮች መካከል ተጋማሽ የትኛው ነው? ሀ 2461 ለ 826 ሀመርዋ 903 መ 575 ይላል። ሁለተኛው ጥያቄ ከሚከተሉት ውስጥ በሰባት ተካፋይ የሆነው የትኛው ነው? ከሚከተሉት ውስጥ በሰባት ተካፋይ የሆነው የቱ ነው? ሀ ሁለት ሺ አራት መቶ ሰባ ስድስት ለ 26395 ሐምራዊ ስምንት ሺ ስምንት መቶ አርባ ስምንት መ 236 ከሚከተሉት ውስጥ በሰባት ተካፋይ የሆነው የቱ ነው? ሀ ሁለት ሺ አራት መቶ ሰባ ስድስት ለ ስምንት ሺ ስምንት መቶ አርባ ስምንት መ ሁለት መቶ ሰላሳ ስድስት ሶስተኛ ጥያቄ ከሚከተሉት ክፍልፋዮች ህገኛ ክፍልፋይ የሆነው የቱ ነው? ከሚከተሉት ክፍልፋዮች ህገኛ ክፍልፋይ የሆነው የቱ ነው? ሀ አራት ሶስተኛ ለ ሰባት ዘጠነኛ ሐምረሃ ስምንት አምስተኛ መ አምስት አምስተኛ ከሚከተሉት ውስጥ ህገኛ ክፍልፋይ የሆነው የቱ ነው? ሀ አራት ሶስተኛ ለ ሰባት ዘጠነኛ ሐመርዋ ስምንት አምስተኛ መ አምስት አምስተኛ። ጥያቄ ቁጥር አራት ከሚከተሉት ውስጥ እውነት የሆነው የቱ ነው? ከሚከተሉት ውስጥ እውነት የሆነው የቱ ነው ወይም የትኛው ነው? ሀ ሁለት ሶስተኛ ይበልጣል ከ0.78 ለ5 ስድስተኛ ያንሳል ከ0.73 ሐመርዋ አራት አምስተኛ እኩል ይሆናል 0.8 መ አንድ ሁለተኛ ይበልጣል ዜሮ ነጥብ አምስት ከሚከተሉት ውስጥ እውነት የሆነው የቱ ነው? ሀ ሁለት ሶስተኛ ይበልጣል ዜሮ ነጥብ ሰባት ስምንት ለ አምስት ስድስተኛ ያንሳል ዜሮ ነጥብ ሰባት ሶስት ሀ ምርሃ አራት አምስተኛ እኩል ይሆናል ዜሮ ነጥብ ስምንት መ አንድ ሁለተኛ ይበልጣል ዜሮ ነጥብ አምስት አምስተኛ የ48 64 እና ሰላሳ ሁለት ትንሹ የጋራ ብዜት ወይም ደግሞ ትጋብ ስንት ነው? የ አርባ ስምንት የ ስልሳ አራት እና ሰላሳ ሁለት ትንሹ የጋራ ብዜት ወይም ደግሞ ትጋብ ስንት ነው? ሀ 158 ለ 64 ሐመር ሐ አንድ መቶ ዘጠና ሁለት መ ሁለት መቶ ሰባ ስድስት የ አርባ ስምንት የ ስልሳ አራት ትጋብ ወይም ደግሞ ትንሹ የጋራ ብዜት ስንት ነው? ሀ አንድ መቶ ሀምሳ ስምንት ለ ስልሳ አራት አንድ መቶ ዘጠና ሁለት መ ሁለት መቶ ሰባ ስድስት ጥያቄ ቁጥር ስድስት ሁለት አምስተኛ አራት ሰባተኛ እና ሶስት ስምንተኛ ከትንሽ ወደ ትልቅ በቅደም ተከተል የተቀመጠው የቱ ነው? ሁለት አምስተኛ አራት ሰባተኛ እና ሶስት ስምንተኛ ከትንሽ ወደ ትልቅ በቅደም ተከተል የተቀመጠው የቱ ነው? ሀ ሶስት ስምንተኛ ሁለት አምስተኛ አራት ሰባተኛ ለ ሶስት ስምንተኛ አራት ሰባተኛ ሁለት አምስተኛ ሐመር ውሃ ሁለት አምስተኛ ሶስት ስምንተኛ አራት ሰባተኛ መ አራት ሰባተኛ ሁለት አምስተኛ ሶስት ስምንተኛ ሁለት አምስተኛ አራት ሰባተኛ እና ሶስት ስምንተኛ ከትንሽ ወደ ትልቅ በቅደም ተከተል የተቀመጠው የቱ ነው? አ ሶስት ስምንተኛ ሁለት አምስተኛ አራት ሰባተኛ ለ ሶስት ስምንተኛ አራት ሰባተኛ ሁለት አምስተኛ ሶስት ስምንተኛ አራት ሰባተኛ መ አራት ሰባተኛ ሁለት አምስተኛ ሶስት ስምንተኛ ሰባተኛ የሶስት ተከታታይ ተጋማሽ ቁጥሮች ድምር አንድ መቶ ሁለት ቢሆን ቁጥሮቹ ስንት ስንት ወይም እነማን ናቸው? ሀ ሀያ ስምንት ሰላሳ ሁለት አርባ ሁለት ለ ሰላሳ ሶስት ሰላሳ አራት ሰላሳ አምስት ሀ መርኋ ሰላሳ ሁለት ሰላሳ አራት ሰላሳ ስድስት መ ሰላሳ ሰላሳ አራት ሰላሳ ስምንት የሶስት ተከታታይ ተጋማሽ ቁጥሮች ድምር አንድ መቶ ሁለት ቢሆን ቁጥሮቹ ስንት ስንት ወይም እነማን ናቸው? ሀ ሀያ ስምንት ሰላሳ ሁለት አርባ ሁለት ለ ሰላሳ ሶስት ሰላሳ አራት ሰላሳ አምስት ሐ መርኋ ሰላሳ ሁለት ሰላሳ አራት ሰላሳ ስድስት መ ሰላሳ ሰላሳ አራት ሰላሳ ስድስት ስምንተኛ 304 በክፍልፋይ ሲገለጽ ከሚከተሉት ውስጥ የቱ ነው? 304 በክፍልፋይ ሲገለጽ ከሚከተሉት ውስጥ የቱ ነው? ሀ 76 25ኛ ለ 17 5ኛ ሀመር ውሃ 13 አራተኛ መ 301 99ኛ። 3.4 3.04 በክፍል ፋይ ሲገለጽ ከሚከተሉት ውስጥ የቱ ነው? ሀ 76 ሀያ አምስተኛ ለ 17 5ኛ ሀመር ውሃ 13 አራተኛ መ 301 99ኛ ይላል። ዘጠነኛ አንድ መኪና 480 ኪሎ ሜትር ለመሸፈን 8 ሰዓት ቢፈጅበት የመኪናው አማካኝ ፍጥነት ስንት ነው? አንድ መኪና 480 ኪሎ ሜትር ለመሸፈን 8 ሰዓት ቢፈጅበት የመኪናው አማካኝ ፍጥነት ስንት ነው? ሀ 6 ኪሎ ሜትር በሰዓት ለ 7 ኪሎ ሜትር በሰዓት ሐመር ሃ 8 ኪሎ ሜትር በሰዓት መ 5 ኪሎ ሜትር በሰዓት አስረኛ ተማሪ ኢዮስያስ ከቀረቡለት 30 ጥያቄዎች 24ቱ ቢመልስ ተማሪ ዮሲያስ የመለሳቸው ጥያቄዎች ብዛት በመቶኛ ወይም በፐርሰንት ስንት ነው? ተማሪ ዮሲያስ ከቀረቡለት 30 ጥያቄዎች 24ቱ ቢመልስ ተማሪ ዮሲያስ የመለሳቸው ጥያቄዎች ብዛት በመቶኛ ወይም በፐርሰንት ስንት ነው? ሀ 60 ፐርሰንት፣ ለ 80 ፐርሰንት አመሮ 74 ፐርሰንት፣ መ 86 ፐርሰንት። 11ኛ ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው? ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው? ሀ 8 ፐርሰንት እኩል ይሆናል 8 መቶኛ፣ ለ 14 ፐርሰንት እኩል ይሆናል 14 መቶኛ ሐመር ሐ ስድስት ነጥብ አምስት ፐርሰንት እኩል ይሆናል 65 መቶኛ፣ መ ዜሮ ነጥብ ሶስት ፐርሰንት እኩል ይሆናል ሶስት መቶኛ። አስራ ሁለተኛ ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር ያልሆነው የቱ ነው? ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር የሆነው የቱ ነው? እዚህ ጋር ያልሆነው ይላል የሆነው ነው ሀ አንድ መቶ አንድ ለ አንድ መቶ ሀያ አምስት አመሮ ሀ አንድ መቶ አስራ ሶስት መ አንድ መቶ ሀያ ሰባት ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር የሆነው እዚህ ጋር ያልሆነው የሚለው የሆነው በሚለው ያስተካክሉት። ተተንታኝ ቁጥር የሆነው የትኛው ነው? ሀ አንድ መቶ አንድ ለ አንድ መቶ ሀያ አምስት አመሮ ሀ አንድ መቶ አስራ ሶስት መ አንድ መቶ ሀያ ሰባት አስራ ሶስተኛ አምስት ሰባተኛ ሲደመር ሶስት አራተኛ እኩል ይሆናል ሀ አንድ ሙሉ አስራ አንድ 28ኛ ለ 15 28ኛ ሀመር ውሃ አንድ ሙሉ 13 28ኛ መ 8 11 አምስት ሰባተኛ ሲደመር ሶስት አራተኛ እኩል ይሆናል ሀ አንድ ሙሉ 11 28ኛ ለ 15 28ኛ ሀመር ውሃ አንድ ሙሉ 13 28ኛ መ 8 11ኛ አስራ አራተኛ ስድስት ሰባተኛ ሲቀነስ አንድ ሁለተኛው እኩል ይሆናል ሀ አስራ አንድ ሃያ አንደኛ ለ ሃያ አንድ አስራ አንደኛ ሀመር ውሃ አምስት ሰባተኛ መ አንድ ስድስት ሰባተኛ ሲቀነስ አንድ ሁለተኛው እኩል ይሆናል ሀ አስራ አንድ ሃያ አንደኛ ለ ሃያ አንድ አስራ አንደኛ ሀመር ውሃ አምስት ሰባተኛ መ አንድ አስራ አምስተኛ ሀያ ስምንት ነጥብ ስድስት ሰባት አራት ሲደመር ሀያ አራት ነጥብ ስድስት ሁለት እኩል ይሆናል። ሀ ሀምሳ ሁለት ነጥብ ዘጠኝ አንድ ስድስት ለ ሀምሳ ሶስት ነጥብ ዘጠኝ አንድ ስድስት ሐ ሀምሳ ሶስት ነጥብ ሁለት ዘጠኝ አራት መ ሀምሳ ሁለት ነጥብ ሁለት ዘጠኝ ሀያ ስምንት ነጥብ ስድስት ሰባት አራት ሲደመር ሀያ አራት ነጥብ ስድስት ሁለት እኩል ይሆናል። ሀ ሀምሳ ሁለት ነጥብ ዘጠኝ አንድ ስድስት ለ ሀምሳ ሶስት ነጥብ ሁለት መ ሁለት አምስት ነጥብ ሁለት ስምንት ዘጠኝ እኩል ይሆናል ሀ ዘጠኝ ነጥብ ዘጠኝ ስምንት ሁለት ለ ስምንት ነጥብ ዘጠኝ ስምንት ሁለት ሐ ዘጠኝ ነጥብ ዜሮ አንድ ስምንት መ ስምንት ነጥብ ዜሮ ስምንት አስራ ሰባተኛ ሶስት መቶ ሰባ ሺ ይህ ቁጥር በ10 ርቢ ሲገለጽ ትክክል የሆነው የቱ ነው? 370 ሺ በ10 ርቢ ሲገለጽ ትክክል የሆነው የቱ ነው? ሀ 3.7 ሲባዛ በአስር ርቢ ስድስት ለ 3.7 ሲባዛ በአስር ርቢ አምስት ሀመር ውሃ 37 ሲባዛ በአስር ርቢ 4 መ 37 ሲባዛ በአስር ርቢ አምስት 370ሺ በአስር ርቢ ሲጻፍ ትክክል የሆነው የትኛው ነው? ወይም ደግሞ 370ሺ በአስር ርቢ ሲገለጽ ትክክል የሆነው የትኛው ነው? ሀ 3.7 ሲባዛ በአስር ርቢ ስድስት ለ 38ኛ. የተማሪ ሀዋ መጠነቁስ 54.26 ኪሎ ግራም ነው። የተማሪ ቤተለይ መጠነቁስ ደግሞ 56.18 ኪሎ ግራም ቢሆን የሁለቱ ተማሪዎች መጠነቁስ ልዩነት ስንት ነው? ሀ 1.82 ኪሎ ግራም ለ 2.12 ኪሎ ግራም አንድ ነጥብ ዘጠኝ ሁለት ኪሎ ግራም መ አንድ ነጥብ አንድ ሁለት ኪሎ ግራም። የተማሪ ሀዋ መጠነ ቁስ ሃምሳ አራት ነጥብ ሁለት ስድስት ኪሎ ግራም ነው ይላል። የተማሪ ቤተልሔ መጠነ ቁስ ደግሞ ሃምሳ ስድስት ነጥብ አንድ ስምንት ኪሎ ግራም ቢሆን የሁለቱ ተማሪዎች መጠነቁስ ልዩነት ስንት ነው? ሀ አንድ ነጥብ ስምንት ሁለት ኪሎ ግራም ለ ሁለት ነጥብ አንድ ሁለት ኪሎ ግራም አምሮሃ አንድ ነጥብ ዘጠኝ ሁለት ኪሎ ግራም መ አንድ ነጥብ አንድ ሁለት ኪሎ ግራም። አስራ ዘጠነኛ የሁለት ሙሉ አንድ ሶስተኛ እና የ ዜሮ ነጥብ አምስት ድምር ስንት ነው ሀ አስራ ሰባት ስድስተኛ ለ አስራ ስምንት ሰባተኛ ሀመር ውሀ ስድስት አስራ ሰባተኛ መ ሰባት አስራ ስምንተኛ የ ሁለት ሙሉ አንድ ሶስተኛ እና የ ዜሮ ነጥብ አምስት ድምር ስንት ነው ሀ አስራ ሰባት ስድስተኛ ለ አስራ ስምንት ሰባተኛ ሀመር ውሀ ስድስት አስራ ሰባተኛ መ ሰባት አስራ ስምንተኛ ጥያቄ ቁጥር 20 የ0.25 እና የ3 አምስተኛ ድምር ስንት ነው ይላል። የ0.25 እና የ3 አምስተኛ ድምር ስንት ነው? ሀ 17 19ኛ ለ 17 20ኛ አመሮሃ 19 17ኛ መ 20 17ኛ 21ኛ ከሚከተሉት ቁጥሮች መካከል የእኩልነት አረፍተ ነገር ሸ ሲደመር 8 እኩል ይሆናል 24 እውነት የሚያደርገው የቱ ነው? ከሚከተሉት ቁጥሮች መካከል የእኩልነት አረፍተ ነገር ሸ ሲደመር ስምንት እኩል ይሆናል 24 እውነት የሚያደርገው የቱ ነው? ሀ 24፣ ለ 16፣ ሐ መሯ 8፣ መ 12። ከሚከተሉት ቁጥሮች መካከል የእኩልነት አረፍተ ነገር ሸ ሲደመር ስምንት እኩል ይሆናል 24 እውነት የሚያደርገው የቱ ነው? ሀ 24፣ ለ 16፣ ሐ መሯ 8፣ መ 12። 22ኛ አንድን ስራ ለመስራት አራት ሰዎች 6 ሰዓት ቢፈጅባቸው ይህንኑ ስራ ለመስራት ሶስት ሰዎች ስንት ሰዓት ይፈጅባቸዋል? ሀ አምስት ሰዓት ለ ስምንት ሰዓት ሀመር ውሀ አስራ ሁለት ሰዓት መ ሰባት ሰዓት አንድን ስራ ለመስራት አራት ሰዎች ስድስት ሰዓት ቢፈጅባቸው ይህንኑ ስራ ለመስራት ሶስት ሰዎች ስንት ሰዓት ይፈጅባቸዋል? ሀ አምስት ሰዓት ለ ስምንት ሰዓት ሀመር ውሀ አስራ ሁለት ሰዓት መ ሰባት ሰዓት ሀያ ሶስተኛ ከሚከተሉት ውስጥ የጎነ ሶስት የጎነ ርዝመት መሆን የማይችለው የትኛው ነው? ከሚከተሉት ውስጥ የጎነ ሶስት የጎነ ርዝመት መሆን የማይችለው የቱ ነው? ሀ አራት ሳንቲሜትር 6 ሳንቲሜትር 5 ሳንቲሜትር ለ 2 ሳንቲሜትር 3 ሳንቲሜትር 6 ሳንቲሜትር አመራዋ 7 ሳንቲሜትር 8 ሳንቲሜትር 9 ሳንቲሜትር መ 5 ሳንቲሜትር 5 ሳንቲሜትር 5 ሳንቲሜትር ከሚከተሉት ውስጥ የጎነ ሶስት የጎን ርዝመት መሆን የማይችለው የትኛው ነው? ሀ 4 ሳንቲሜትር 6 ሳንቲሜትር 5 ሳንቲሜትር ለ 2 ሳንቲሜትር 3 ሳንቲሜትር 6 ሳንቲሜትር ሐመር ሃ 7 70 ሳንቲሜትር 8 ሳንቲሜትር 9 ሳንቲሜትር 5 ሳንቲሜትር 5 ሳንቲሜትር 5 ሳንቲሜትር 24ኛ የ64 ዲግሪ ቀጣያማ ያንግል ስንት ነው? የ64 ዲግሪ ቀጣያማ ያንግል ስንት ነው? ሀ 36 ዲግሪ ለ24 26 ዲግሪ ሐመር ሃ 116 ዲግሪ መ 126 ዲግሪ የ64 ዲግሪ ቀጣያማ ያንግል ስንት ነው? ሀ 36 ዲግሪ ለ26 ዲግሪ መቶ ውሃ 116 ዲግሪ መ126 ዲግሪ ሀያ አምስተኛ የሰባት መቶ ሀያ እና የ ሰማኒያ አራት ትልቁ የጋራ አካፋይ ወይም ትጋ ስንት ነው የ ሰባት መቶ ሀያ እና የ ሰማኒያ አራት ትልቁ የጋራ አካፋይ ወይም ደግሞ ትጋ ስንት ነው ሀ72 ለ24 አመር ውሃ 12 መ 210 የ ሰባት መቶ ሀያ እና የ ሰማኒያ አራት ትልቁ የጋራ አካፋይ ወይም ትጋ ስንት ነው ሀ 72 ለ 24 አመራው 12 መ 210 26ኛ ቀጥሎ የተሰጠውን ምስል መሰረት በማድረግ የሸዋጋ ጋር ፈልጉ ይላል። እዚህ ጋር ምስሉ ላይ ሶስት አንግሎች አሉ። የመጀመሪያው አንግል ሸ ነው፣ ሁለተኛው አንግል ሁለት ሸ፣ ሶስተኛው አንግል ሶስት ሸ። የሸዋጋ ስንት ነው ይላል። ሀ 90 ለ 30 አመራው 60 መ 45 ቀጥሎ የተሰጠውን ምስል መሰረት በማድረግ የሸዋጋ ፈልጉ ይላል። ያው እዚህ ጋር እንደ እንደነገርኳችሁ ምስሉ ላይ ሶስት አንግሎች አሉ የመጀመሪያው አንግል ሸ ነው። ሁለተኛው አንግል ሁለት ሸ፣ ሶስተኛው አንግል ሶስት ሸ። የሸ ዋጋ ስንት ነው? ሀ ዘጠና ለ ሰላሳ ሐ ስልሳ መ አርባ አምስት ሀያ ሰባተኛ ከሚከተሉት ውስጥ የሰባት መቶ ሀያ ብቸኛ ትንትን የሆነው የቱ ነው? ሀ ሁለት ርቢ አራት ሲደመር ሶስት ርቢ ሁለት ሲደመር አምስት ለ ሁለት ርቢ አራት ሲባዛ ሶስት ርቢ ሁለት ሲባዛ አምስት አምሮሀ ሁለት ርቢ አራት ሲባዛ 3 ርቢ 2 ሲባዛ አምስት ርቢ ሁለት መ ሁለት ርቢ 4 ሲደመር 3 ርቢ 2 ሲደመር 5 ርቢ 2። ከሚከተሉት ውስጥ የ720 ብቸኛ ትንትን የሆነው የቱነብ ነው ሀ 2 ርቢ 4 ሲደመር 3 ርቢ 2 ሲደመር 5 ለ 2 ርቢ 4 ሲባዛ በ3 ርቢ 2 ሲባዛ በ5 አምሮሀ 2 ርቢ 4 ሲባዛ በ3 ርቢ 2 ሲባዛ በ5 ርቢ 2 መ 2 ርቢ 4 ሲባዛ ሲደመር ሶስት ርቢ ሁለት ሲደመር አምስት ርቢ ሁለት 28ኛ በምስሉ ላይ ሀ እና ለ ትይዩ መስመሮች ናቸው መስመር ማ ደግሞ ቆራጭ መስመር ነው የአንግል ቀልኬት ስንት ነው ይላል በምስሉ ላይ መስመር ሀ እና መስመር ለ ትይዩ መስመር ናቸው መስመር ማ ደግሞ ቆራጭ መስመር ነው የአንግል ቀልኬት ስንት ነው እዚህ ጋር እንደምታዩት ሁለት መስመሮች አሉ መስመር ሀ እና መስመር ለ ትይዩ ናቸው መስመር ማ ደግሞ ቆራጭ ነው የመጀመሪያው አንድ አንግል ተሰጥቶናል 46 ዲግሪ ነው አሁን እኛ የምንፈልገው የአንግል ቀያ ልኬት ይሆናል ማለት ነው። ስለዚህ የአንግል ቀያ ልኬት ስንት ነው ይላል። ሀ 44 ዲግሪ ለ 124 ዲግሪ ሐ ምርኋት 34 ዲግሪ መ 134 ዲግሪ ሀ 44 ዲግሪ ለ 124 ዲግሪ ሐ ምርኋት 34 ዲግሪ መ 134 ዲግሪ ሀያ ዘጠነኛ ከሚከተሉት ውስጥ ያለ እኩልነት ለማለት ነው። እዚህ ጋር የእኩልነት አረፍተ ነገር ይላል፣ ያለ እኩልነት ብላችሁ አስተካክሉት። ያለ እኩልነት አረፍተ ነገር ሁለት ጠ ሲደመር ሰባት ይበልጣል ከሀያ አምስት እውነት የሚያደርገው የቱ ነው? ከሚከተሉት ውስጥ ያለ እኩልነት አረፍተ ነገር፣ እዚህ ጋር ደግሞ የልንጋራችሁ የእኩልነት አረፍተ ነገር የሚለው ያለ እኩልነት አረፍተ ነገር በሉ። ስለዚህ ያለ እኩልነት አረፍተ ነገር ሁለት ጠ ሲደመር ሰባት ይበልጣል ሀያ አምስት እውነት የሚያደርገው የቱ ነው? ሀ አስር ለ8 አምራ ዘጠኝ መ አራት የመጨረሻው እና የሰላሳኛው፣ አራት ሙሉ 8 ዘጠነኛ ወደ ህገ ወጥ ክፍልፋይ ሲቀየር ስንት ነው ይላል። አራት ሙሉ 8 ዘጠነኛ ወደ ህገ ወጥ ክፍልፋይ ሲቀየር ስንት ነው? ሀ አርባ አራት ዘጠነኛ፣ ለ ሀያ አንድ ዘጠነኛ፣ አምራ አርባ አራት፣ መ አርባ አራት ሀያ አንደኛ ሌላ ጥያቄ፣ ያልገባችሁ ነገር ካለ ወይም ደግሞ ግር ያላችሁ ነገር ካለ ኮሜንት ጻፉልኝ፣ ድጋሚ ቪዲዮ ሰራላችኋለሁ ማለት ነው። በድጋሚ ያልገባችሁ ነገር ካለ እንደዚሁም ደግሞ እንዲሰራ የምትፈልጉት ነገር ካለ በኮሜንት አሳውቁኝ፣ ቪዲዮ ሰራላችኋለሁኝ። ቻናሉ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ይህንም ቪዲዮ ሌሎች ሰዎች እንዲማሩበት ላይክና ሸር አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።